ምንድ ለምዶ ለምዶ ምን እንደ ፍቅረኛ ማድረግ የነበረብኝ ነገር በሙሉ አድርጌያለሁ። ቀለበት ስታደርግ እሱ ሁሉ ተቀብዬ ይቅርታ ብያለሁ። ከኔ አጎደልኩት ነገር ስላለ ነው ይቅርታ ብያለሁ። አይደል እንዴ? ይቅርታ ካልኩ በኋላ ታዲያ ምን ነበር የፈለግከው? ቀለበት አስረላታል። ቀለበቷን አውልቀስጥል። የዛን ጊዜ ከኔ ይቅርታ ምንም ኖርማል ነገር ነው። ባይነገራት ነው እኔ ደግሞ እንዲነገረች ነው ሄደው እኔንም የሚጎዳኝ ነገር እንደሌለ ምታቅ ከሆነ የእኔን እኮ የሆነ ነገር ማበላሸት ምናምን አስፈላጊ አይደለም ነው ማለት። ሁሌ ማለት የሆነ ነገር ሊፈጠር ሲል ምትመጩ ነገር ነው ያናደደ። ገብተሻል? ሄሉዬ እና ጽጌዬ የእኔ ቆራጦች፣ እንደዚህ ኮስተር ስትሏ ወንድ ልጅ ማለት ነው ኮስተር ይወዳል። አንድም ነገር የጣሉበትን ሲያነሱበት የሚወድ የለም እና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 ሰብስክራብይብ ስታደርጉ ደውል ምልክቱን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ፣ ዛሬም እንግዲህ እንደተለመደው እነ ጽጌሻን እና እነ ሄሉ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ትናንትና ሄሉ ያመታ፣ በህይወቱ ውስጥ የደበቀሽ ነገር አለ፣ እዛ ሄደሽ እንድትበሳጭ አልፈልግም፣ ስለዚህ እውነቱን ማወቅ አለብሽ እዚህ በሚል አፋጣቸው ነበረ ሁለቱንም ቢኒ እስካሁን ድረስ ብትሰማው ምንም እሷ ላይ የሚያመጣው ጉዳት የለም። መስማት የለባትም። ውዝግብ ግብግብ ያለ ሀሳብ ይዟል ማለት ነው። እውነቱ ስነግርህ እኔ ማለት ነው ሄሉ ላይ ምንም ጉዳት አያመጣም ካልክ ለምን ፈራህ? ለምን መናገር ፈራህ? ይሄንን ግልጽ አድርገህ እንድትነግረን እንፈልጋለን። ሲቀጥል ደግሞ ያብንስ መከልከል ለምን አስፈለገ? ኢቨን እሷን መከልከል አይደለም አንተ ራስህ በቃ ይሄ ይሄ ይሄ ነገር ስላለ ነው ብለህ መናገር አለብህ። ስሊጀምር በህይወታችሁ ውስጥ ውሸት ያለባችሁ ሰዎች ለማንም አይበጁም። ስለዚህ ውሸት ካለብህ ከሄሉ እንድትርቅ ነው እኔ የምመክርክ። ሄሉ ምንጊዜም ልበ ቆራጥ ናት፣ እናውቃለን። የዛሬዋ ውሳኔዋ ራሱ ልትነግሩኝ ካልፈለጋችሁ ቻው ብላንስታቸው ሄደች። መልመጥመጥ፣ መሽለጥለጥ አይመቸት ንሷ ጋር ማንም ይሄዳል፣ ማንም ይመጣል፣ ጉዳዩ አይደለም። ግን እስክትሄዱ ትታገሳለች። ያ ነው የሆነው ስለዚህ አንተ የደበከው ነገር ሄሉን የማይጎዳት ከሆነ ለምን መደበቅ አስፈለገ? አንድ ሰው በህይወቱ ውስጥ አንድ ኮሜንት አይቻለሁኝ፣ ያ ሚስቱ ናት የሚል ማለት ነው። ማን ያውቃል የሰውን ነገር። ግን ደግሞ ሚስቱ ብቶም በዚህ ርቀት አይኗ እያየ ሌላ ሰው ሲያስብ ወይም ሌላ ሰው ሲመኝ ዝም ብላ አታይም። ያ ማይሆን ነገር ነው። እኔ በዛ አንትን እሱ ሚስት ሆናለች ብዬ አላስብም ነገር ግን ደግሞ ምን አለች ምን አሉ መጨረሻ ላይ ቤተሰብ ማያውቀው እኔ እና አንቺ የምናውቀውና ነገር ስለሆነ በእኔና በአንቺ መካከል ይቅር አላት ያብን ማለት ነው ስለዚህ ይሄ ምን ማለት ነው ይሄ ሁላችንን ጥያቄ ውስጥ የሚያስገባ ነገር ነው ስለዚህ የሆነ ነገር እንዳለ ይሰማኛል እህቱም እንዳልሆነች ይሰማኛል የእናንተን ባላቅም ማለት ነው ከሆነችም ካልሆነችም እኛ ግልጽ የሆነ ነገር እንዲነገረ እንፈልጋለን። ስለዚህ ሄሉ ደግሞ ቆራጥነትሽ በዚሁ መቀጠል አለበት። ግልጹን ነግረውሽ ካልሆነ በስተቀር የትም እንዳትሄጅ ከሱ ጋር ማለት ነው። ከዚህ በኋላ ግልጾ ነው የሚመጣ ከሆነ ብቻ ነው ቀርበሽ አብረሽ ልቀጥ የሚገባው ማለት ነው። በህይወቱ የተደበቀ ነገር ያለው ሰው መጨረሻውም ስለማያምር። ስለዚህ የሄሉ ልዩ ውሳኔ ዛሬ ተመችቶኛል። ላይክ፣ ሽር፣ ሰብስክራይብ አርጉ ቤተሰብ። ቀጣይ ደግሞ እነ ቢኒ እነ ጽግሻ ናቸው። ጽግሻ እንግዲህ ከሰሞኑ ታውቃላችሁ ታማ ነበረ በዳኒ ምክንያት በሱ ብስጭት። ቸሮቶዋ ምንጊዜም በቃ በሄደችበት ጸብና ጭቅጭቅ ነው ይዛ የምትሄደው ሰዎች ማለያየት ነው የሚያስደስታትና ና እነሱን የሚያው የቻለችውን አድርጋ እንግዲህ ሌላ ሰው ላይ ቀለበት እስከሚያደርግ አድርሳ ነበረ። አሁን የስድብ ውርጅብኝ ሲወርድባት መልሳ ወዳጅ መስላ አስታራቂ መስላ መጣችሁ ማለት ነው። ከዚህ በፊትም ታስታውሳችሁ ከና ብርሽ ጋር የነበራቸው ድራማ ጊዜ እንደዚህ ነበር የሆነችው። እናም አሁንም እጇን ጎትታ ነበር የድሮ ፍቅረኛ የተባለችን ሰው አምጥታ ቀለበት እስከሚያደርግ ድረስ ብዙ ድል ሰጥተው። አሁን ግን ምን አደረገች? መልሳ መታ አዳምጪው፣ ስሚው ምናምን ማለት ጀመረች። መጀመሪያ አንቺ ከነሱ ህይወት ውጭ፣ ልጆቹ እየተጣሉ እየታረቁ ነው የተዋደዱ እስካሁን ድረስ የቆዩት ማለት ነው። የማንም ጣልቃ ገብነት አያስፈልጋቸው ገባሽ? መታረቅ መለየትም ካለባቸው በራሳቸው መወሰን የሚችሉ ልጆች ናቸው። አንቺ በጅሽ ጎትተሽ አመጠሽ ቀረት አስደርግሽ፣ አሁን እንደገና ስሚው ማለት ምንም የሚሉት ነገር ነው አልገባኝም፣ መረዳትም ስላልቻልኩ ማለት ነው። ዳኒ ደግሞ አንድ ልብ ይኑርክ። ጽጌ ዛሬ የወሰነችው ውሳኔ በጣም አስደስቶኛል። ቀለበቱን አስወልቀስ ጥለ ስትመጣ የዛኔ ጠይቀኝ ብላለች። ካልሆነ ግን ያ የማይፈቀድ ነገር ነው። እንዴት ነው ቀለበት ላሰረላ ሰው ቁጭ አድርጎ ወደ ጽጌ ሊመለስ የሚችለው? ስለዚህ እንደተባለው ቀለበቱን አውልቆ ሲመለስ የዛኔ ከጽጌ ጋር ያለውን ነገር ይቀጥላል ማለት ነው። ያችም ማስታረቅ ሲኖርባት ይበላት በገዛጇ ነው የሚዋደዱ ፍቅረኛዎች መካከል የገባችሁ። ስለዚህ የራሷን ህይወት ጭምር ነው ያበላሸችው። ቀለበት አድርጋ እስከ ራሷን እንትንስጋ ማለት ማለት ነው። ዳኒ ደግሞ አቋም ሲኖር ነው ምንም ነገር ማግኘት የሚችል ጽጌ ኮስተር ስትልብህ ትቀርባለ። ደግሞ ወደ አንተ በቃ ቀረቢ ብላ ስትቀርብ ደግሞ ሌላ መሀሪ ሌላ መራቅ ታመጣለህ። ስለዚህ አንድ አቋም ይኑርክ ጽጌን ይዞ ለማቆየት ማለት ነው። እና ደግሞ ማንኛውንም ሰው ጣልቃ ገብ ከእናንተ በእናንተ ህይወት ጣልቃ ገብ የሚገባውን ሰው ከህይወታችሁ ማስወጣት ማራቅ አለባችሁ። ያለበለዛ እንደዚህ እየመጡ ይበጠብጣሉ ማለት ነው። በነገራችን ላይ ቲክቶክ ላይ ማታ አልገባሁም፣ ግን ሪከርድ ተደርጎ ዩቱብ ላይ እቺ ከጽጌ ጋር ያለችውን ጓደኛን አሁን እንደዚህ አይሆንም ምናምን ምናምን ለምን ጣልቃ ታስገባላችሁ ምናምን እሷ እንደውም ከጽጌ ጎን መሆኖ ጥሩ ነው። ጽጌ ብቸኝነት አይ እንዳይሰማት የጽጌ የሆነ ነገር እንዳትሆን ምናምን ነው ያደረገችው እንጂ የጎዳቻት ነገር የለም፣ እስካሁን ባለው ሰዓት እስካየ ነው ማለት ነው። ጎዳች ከተባለም አጣላቻቸው ከተባለም እቺ ሮቶ ሜሪ ናት፣ መጀመሪያ የሚያችን ጎትታ ንታቀለበት እስከማሰብ ምናምን የደረሰችው ማለት ነው። ስለዚህ መጠየቅ ካለባት መጠየቅ ያለባት ጽጌ ሮቷ እንጂ ሜሪ እንጂ ይቺኛ ልጅ አይደለች ማለት ነው። ስለዚህ ዳኒ አስብበት፣ ቆም ብለህ ተረጋጋ። ሆይ ሆይ አያዋጣህም። አሁን አንተ እያልከው ጀምረሽ ነበር ህይወት ምናምን ውሸት እያየ ነው የሄደችው። ከጓደኞች ዋጋ ነው የተመለሰችው። ከጓደኞች ዋጋ ነው ያን ቪዲዮ አሳያት ምናምን ይዘ ስለሆን ሊስለሆን አስጎበኛ ተመለሰች። ምንም ያየው ታሪክ የለም። እምቢ ማለትን ደግሞ አሳውቃለ ጊዜ ስጤ ነው እንጂ ያልኩ አልፈልግህም አላልኩም ብለሃለች ደጋግማ። ስለዚህ ተረጋግተ አስብበት። ከሰው ጣልቃ ገብነት በራሱ ወስነ ቀረባ እንደ ቀድሞ ትመልሳለች ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ስለተከታተላችሁ ኛ አመሰግናለሁ። መልካም ጊዜ። ቻውቻው